ትንሿን ግዛ ኧረ አይገኝም በሁለት ሺህ ብር ትንሿን ግዛ አምስት ሺህ ብር ስጡኝ አምስት ሺህ ብር ስጡኝ ግበን እያሉ ነው የማመጣው ለእርሶ ነው ለእርሶ በጉን እኔ ጥቁር በግ አልበላም ዋናው ስጋው ነው አዎ መቶ ብር አንተ ስ ዱብ ይላል። አንስተው ይወጡታል። አይ ችግር የለውም አለ መኪና ውስጥ አስቀምጠዋለሁ። አምጡ ሊፈታ ነው መቀነቱ። የዛሬው የእማማ ዝናሽ ባንክ ሊፈታ ነው። እንዲህ እንዲህ እንዲህ በሰሞን ስታዟዙረኝ የከረምክ ታዟዙረኝ። ዝም ብሎ ማንም መንገደኛው ህዝቡ ሁሉ ፎቶን እያነሳ ወሰደ። መቶ መቶ ብር ክፈሉ። ፎቶን እያነሳችው

ለበግ ነው ለበግ ነው እኔ በግ ነው። በሰሞኔው አራት ሆኖ ቁጠሩት እንዴ ዛሬ የደስታ ቀን ነው። ማማዝናሽ ብር ሊሰጡ ይደው ልቁጠሩልዎት የመቶ ብር አይደል? አዎ ውለ አንድ መቶ ብር ሁለት መቶ ብር፣ ሶስት መቶ ብር፣ ብር አራት ወይ ይታይ፣ አራት መቶ ብር ከዚህ ጋ ይታይ፣ እየታየ ነው። እኮ ከዚህ ጋ አራት መቶ ብር፣ እማማ ዝናሽ አራት መቶ ብር። ያው ሶስተኛው ሁለት መቶ ብር ነው። ድፍኑ፣ ይሄ ድፍኑ፣ ድፍኑ፣ ድፍን የለም እኮ እማማ ዝናሽ

አዲስ ስለሆነበት ነው እንጂ መቶ ብር ነው። እሱ ስንት ነው? አምስት መቶ ብር ስድስት መቶ ብር ስድስት መቶ ነው። አዎ የመቶ ብር ነው። አዎ ሰባት መቶ ብር ሰባት መቶ ብር ይዣለሁ። ሰባት መቶ ብር አዎ። ስምንት መቶ ብር አዎ። ስምንት መቶ ብር ስምንት መቶ ስምንት መቶ ይህ ሁለት መቶ ብር ነው። አጠቃላይ አንድ ሺህ ብር ማለት ነው። ከዚህ ጋር እሱ ስምንት መቶ ብር አለኝ። ዘጠኝ መቶ ብር አስር መቶ ብር አንድ ሺህ ብር አንድ ሺህ ብር እሱ ጠፍና ክተት ዱብ ሲል አንሱ ይወስዳሉ። ይህ ስንት ነው? አንድ መቶ ብር ሶስት መቶ ብር ነው። ሁለት መቶ ብር ሶስት መቶ ብር ብር የፊቱ አንድ ሺህ ብር ነው። ሶስት መቶ ብር አንድ መቶ ብር ሁለት መቶ ብር ሶስት መቶ ብር ብሔራዊ ባንክ ያለው ብር እራሱ ቆጥሬ ጨርሷል። በዚህ ሰዓት አንድ ሺ አምስት መቶ ብር የቆጠርኩበትን ሰዓት ስንት ነው? ውስጡ አምስት መቶ ብር ስድስት መቶ ብር ስድስት መቶ ብር ስድስት መቶ ብር ስድስት መቶ ብር የት ስንት ነው? ሁለት መቶ ብር ሁለት መቶ ብር ነው። አዎ ስድስት ስድስት መቶ ብር ነው ነው ነው ነው ነው ነው ነው። ስምንት መቶ ብር ሁለት ሺህ በጋዬ ትንሿ እንግዛ አይገኝም በሁለት ሺህ ብር አምስት ሺህ ብር ስጡኝ አምስት ሺህ ብር ስጡኝ አምስት ሺህ ብር ስጡኝ። አምስት ተፈታ እርጎ፣ አቤት እኔ እርጎ መሽበያ ሰሞን ጦሙ እንደተፈታ መጣ ተዘዋዴ በቃ እና እሱ ስንት ነው? ስምንት መቶ ብር ስምንት መቶ ብር ዘጠኝ መቶ ብር። እሱ ዘጠኝ ነው። አዎ

ትንሿን ግዛ። ትንሿን ት ትልቁ ውክት አይገኝም። ውድ ነው። አራ አይገኝም። ማማዝናሽ ትንሿን ግዛ። ሆይ ትንሿን ሁለት ሺህ ብር ታጣጋ ከቤት አንድ ሺህ ብር ጨምርና ሶስት ሺህ ብር ግዛ። በሶስት ሺህ ብር ቆዳው ነው የሚገኘው። ማማዝናሽ በጋ አይገኝም። ይቅራ አንጣ ገንዘሙ መድረስ ይቀመጥ። እስቲ ሄጄ ልሞክር። ሄጄ ልፈልግ እስቲ አንተ ገንዘቡን አይ በቃ ሂጅ ልሞክር እሺ። እገዛለሁ ይሄ ሁለት ሺህ ብር ሰጠው። ጉ ባር በያሰማን ቤት ስታዞረኛ ስታዞር ላይ የገባው ቆይ እናንተ ቤት አድ አንድ ሺህ ብር ሰጥቼሃለሁ። አንድ ሺህ ብር ይሄ ሁለት ሺህ ብር ሦስት ሺህ ብር የሰጠው እማማ ዝናሽ ልከውኝ ነው። በሁለት ሺህ ብር ጡር ይሆን ሙክት ጡር ይሆን እንደ አንድ ሀያ ሰው ሰላሳ ሰው የሚበላው እንዶ ከዛም በላይ ሰው የሚበላው ይሄ ሳይሆን አይቀር ይሄ ስንት ነው? እቺ ምን የባስ ቁጥር ስንብር ሌላ ሀያ ስምንት ሺህ ብር በእውነት ይሁን። ያው ሲታረድ ጨጓራ ውስጥ የሆነ ዳይመንድ ምናምን ነገር ይኖር በለው። ቆዳው ግን ቢያንስ አስር ሺህ ቢያወጣ ምን ይሻላል ታዲያ? እንግዲህ አነስተኛ እነዚህ ትላልቆች ናቸው።

የዚህ የቅድም ይጠየቅ ነው። ቆዳው ነው በጉራ ሌላ በግ ነው። ስንት ነው? እኔ ብር መጨረሻው በሁለት ዶሮ

በሉ በሉ በሉ በሉ ማማዝናሽ፣ በሉ በሉ ናግዘኝ። ወጉ ወጉ፣ ይደርሰኝ እስኪ ያዘ መነጽር። አረ አረ አረ፣ ኡፍ! የት አባት አ ማማዝናሽዬ ነጭ ነው እኮ። አይኖት ነው፣ አይኖት ነው። መነጽር ካላደረጉ አይቻልም። መነጽር አርጉ እኮ። አሁን እኛ ቤት ነው የሚታረደው፣ ግን መነጽር አርጉ። መነጽር አርጉ። መጀመሪያ ማማዝናሽ መነጽር አርጉ። ነጭ ነው እኮ፣ ነጭ ነው አይኖት ነው፣ ማማዝናሽ ቆንጆ በግ ነው አዩት። በቃ ይዘህ ይሄድ። ምን ሆነች እዛ? ለአንተ ነው የሰጠው። በጋብሮኛል በጋብሮኛል፣ አልጀል ብላ ስላልክ ለአንተ ነው የሰጠው። እዛ ቤት ይዘህ ውሰድ። ዝናብ እየዘነበ ነው። ቆይ እንዴ፣ ዝናብ እየዘነበ ለአንተ ነው የሰጠው እኮ። ዝናብ እየዘነበ ነው ይዤ እሄዳለሁ። ቆይ ቆንጆ በግናት ደግሞ ስናቢ ያንን የበተለ እውነት ነው፣ እውነት ነው። እማማ ዝናሽዬ እማማ ዝናሽ በጉ የተገዛው አምስት ሺህ ብር ነው። ሦስት ሺህ ብር አልበላም። ለምን አይበሉም? አልበላም አልጋው ላይ ይቆሽሽብኛል። የአልጋ ልብሱ ሦስት ሺህ ብር ይጨምርሉኛል። እሺ ቤተሰብ፣ አዘብ፣ ጀማነሽ፣ አንተ ሰራተኛዋ ናችሁ። ምት በሉ ሚካኤል በልም ተናግሯል።

ሾላ ገበያ እኔ አይደለም ማታለን። ሾላ ገበያ ዶሮ ግዛበት በሁለት ሺህ ብሩ አለኝ። አይ አልቀበልም።

ለእርሶ ነው የማመጣው፣ ለእርሶ ነው። ለእርሶ ምን በጉን? እኔ ጥቁር በግ አልበላም። እንዴ ዋናው ስጋው ነው። ኧረ አሁን እኔ አልበላም። ምን ችግር አለው? ገብርኤል ያቷጋልኛል። እኔ አልበላም። ዋናው ስጋው ነው። ወጡ እኔ አልበላም። አልበላም። እዩት እንዴት እንደሚያምር እማማ ዝናሽ። እንዴ ቆንጆ በግ ነው በግ

እርሶ ምንም አይበሉ ማለት ወይ ጣላቴ የማይበጅ የማይበጅ ዋናው ስጋው አይደለ እንዴ ወይ አልበላም በቃ ተውት እሺ እኛውን በለዋለን እሺ ተውት በቃ የራሱ ጉዳይ ለርሶ ሽሮ ይጀሎ ትመጣለ ምን አገባኝ አልበላም እ ሶስት ሺህ ብር ሰጥቻለሁ አ ሁለት ሺህ ብር እዚህ ሁለት ሺህ ብር በያሰማት ስታዞረኝ ስታዞረኝ፣ አገሩ አገሩ ሁሉ እየከበበ ፎቶን እያነሱ ሲወጡ አንድ ሰው ፎቶን እያነሳ ያ አንድ ሰው መቶ መቶ አንድ ሰጥቼ አሁን ሰጥተውኛል። አንድ አንድ ሺህ ብር ግን አልሰጡኝም። ካዲያል ካዲ በዓል ውድ ነው። ዓመት በዓል ውድ ነው። አሁን ዓመት በዓል አልፏል። ነጭ በጎተት የመሰለ ነጭ በጎተት የመሰለ ትንሿ ትንሿ እንግዛ ትልቁ ውድ ነው ብያለሁ። ይዘህ ኬድ ቤት ይዛል።